ቤተልሔም ግርማ እባላለሁ ከአዳማ ነው የመጣሁት። እና ለመጀመሪያ ጊዜ በህልም ነው ያየሁት ፕሮፌትን እና ቅዱሴን እና በህልሜ ሳየ ነው እና እኔ እንዴት ላዮች አልኩኝ ብዬ እውነት ከሆነ ድጋሜ ማየት ፈልጋለሁ አልኩኝ። መጀመሪያ ቀን ሳይ ማለት ነው። ወደ ስራ እየወጣሁ ከፍታ ላይ ቆማቸዋል፣ በር ላይ ከዛ ደንግጬ ቆሜ ሳያችሁ እግዚአብሔር ልብሽን ያሳዘነሽን ሰው ይቅርበው ይልሻል፣ አልከኝ። ከዛ እሺ ግን አብሬ መሆን አልፈልግም አልኩ። ከዛን ወዴት እንደሄዳችሁ አላውቅም፣ ወደ ስራ ሄድኩኝ። ከዛን ይሄ ነገር ስባንን፣ ይሄ ነገርማ እኔ እንዴት ላይ ይችላልውኝ እኔ ኃጢአተኛ ነኝ አልኩኝ። ከዛን ድጋሜ ማየት አለብኝ ስል ድጋሜ አየሁት። ከዛን ድጋሜ ራሴን ማጥፋት ፈልጋለሁ አብዛኛ ጊዜ ማለት ፈልጌው ሳይሆን ያሳስበኛል ከዛ እዛ ጋር ተቀምጬ አስነሳኸኝና፣ ፕሮፌት ተነሽ ለምንድን ነው ራስሽን ማጥፋት የምፈልግው ስትለኝ፣ በቃ መኖር አስጠላኝ፣ ልጄን የሚይዝልኝ ሰው ባገኝ አጠፋለው ስልክ፣ ሀይሚ ተነሳችና ልጅቷ እኔ ይዝልሽ አሉ አለችኝ። ከዛን ሴቷ ልጅክ የመጀመሪያዋ እሷ፣ አይ እናትና ልጅ መለየት የለባቸውም፣ ባይሆን ወደ ሰሚት አካባቢ የሆነ ቤት አለ እሱን ስጣቸው አለች ካንተም ማለት ነው ከዛ እሱን አየሁና ብንን አልኩ እንዴ ይሄም ድጋሜ ማየት አለብኝ አልኩኝ አሁንም ማለት ነው ስንተኛ ማለት ነው ሶስተኛ ማለት ተከታታይ ፊልም ነው እንጂ እሺ ማለት አንቺ ኃጢአተኛ ነሽ ለዛ ነው ያልተባረክሽው ሰላለኝ ነው አገልጋይ ማን ነው ሌላ አገልጋይ ማለት ነው በአካል አለሽ ለዛ እኔ ኃጢአተኞኝ እንዴት እሱን አየዋለሁ ብዬ ነው። እሱ ኃጢአተኛ ስለሆንሽ አለሽ። ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደዚህ ዓለም መጣ። አሜን። ከዛን ድጋሜ አሁንም ያንተን ቻናል ብቻ ሆነ ማየው ማለት ነው። ሁሉም አስጠላኝና ያንተን ነው የማየው አብዛኛ ጊዜ። ከዛ ያንተን አይቼ ሴር ስራም ሰራለው ይከፈትልኛል። ይሄ ነገር ወፍራም ቅባት አለ አልኩኝ። ከዛን እያየው አሁን ድጋሜ አስነሳኸኝና በጣም ትልቅ ይሄ ባህላዊ የክፍለ ሀገር ገበት የሚባላል እሱ ዘይት እዚህ ጋር አለ። ብዙ አስነሳኸኝና አንቺ መቀባት አለብሽ የበቀል ቅባት ብለህ እላይ ላይ ደፋኸው። ከዛ ራሴን ሳትኩና የሚገርም ብርሃን በህይወት አይቼ የማላቀውን ብርሃን አይቼ እንደ ሞተ ሰው ነው እዚህ ሆንኩት። ግን እኔ እሱን ነበር እያዩ የነበረው እሱን አይቼ ተመለስኩ ስመለስ ቅባት አለብኝ ማለት ነው፣ ሰዎች የሚጠሉኝ አልኩኝና መሄድ አለብኝ ብዬ ጸሎት ቤት ገባው። ከዛን ጸሎት ቤት ስገባ አንደኛ ላይ ያስነሳኝ ነሐሴ ሶስት አስራ ስድስት ላይ ማለት ነው። ቀን መቁጠር ራሱ የጀመርኩት በዛ ነው፣ ቀን ቆጥሬ አላቅም። ከዛ እዛ እንደመጣው ስታስ ገና ሳይ ውርር አደረገኝ፣ ጥያቄ ሁሉ አጠፋብኝ። ከዛን አስነሳኝ አንደኛ ላይ እና ህልሙንም ረሳሁት ስታስነሳኝ ከዛን ሶስት አመት በፊት ልብሽ ተሰብሯል ስትለኝ ረስቼዋለሁ እና እግዚአብሔር ሰው ምን ሆኖ ነው አልኩኝ። ከዛን ሰአት ረስቼው ነው። ከዛ በኋላ ምን እንደጸለይክልኝ ራሱ አላስታውስም። ኃይለኛ ራስ ምታት አሞኝ ነበረ የዛን ጊዜ ለብዙ አመት ያመኛል። ወደ 17 አመት ራስ ምታት ያመኛል። እሱንም ረሳሁት። ከዛን ውጪ ስንወጣ ከጸሎት በኋላ ጸልይልኝ አልኩህ። ምሳ እየበላል ማለት ከዛን ጸለይክልኝ። ከዛ በኋላ አሞኛ ያቅ ክብር ለኢየሱስ ይሁን አሜን። ከዛን ራስ ምታቱት ሆይ ድጋሜ ልቤ ያዘነበትን ነገር እየሄድኩ አስታወስኩት። እሺ ከዛን ልጄ ቅድም ስትመሰክር ለሚዲያ አይመጥንም ብዬ ፈርቼ ነበረ። ልጄ እኔ ወንድሜን ያዝልኝ ብዬ ይሻለኝና ከሄድኩ በኋላ አልይዝም አለኝ። ወደ ክፍለ ሀገር ለስራ ከዛን ሰው ጋር ነበረች። ከዛ እዛ ሰዎቹ ይዘውልኝ የመደፈር ሙከራ ተደረገባት። እኔ ከሶስት ዓመት በፊት አንተ የነገርከኝን ማለት ነው። ከዛን ሁሌ በኢየሱስ ስም በይ፣ ምንም አይነት ነገር ቢመጣብሽ በኢየሱስ ስም ካልሽ አቅም አይኖረውም ብዬ ነግሬያት ነበር። ከዛም እሷ ልጁ ሲይዛት ሊደፍራት እንቅልፍ ውስጥ ነበረች። ከዛም በኢየሱስ ስም አልኩትና በእጄ እንዲያንስቼ ሰወረውረ ተወረወረልኝ አለች። ግን እሷ አይደለችም፣ ስሙ ኃይል አለው፣ ስሙ ያድናል። ከዛ በኋላ እኔ እዛ ሆኜ ደውላ ነገረችኝ። እንዲህ እንዲህ ሆንኩ ስትለ ራሴን ሳትኩኝ እኔ ማለት ነው። ከዛ በኋላ በቃ ራሴን መቆጣጠር አልችልም። ስልክ ስደውልልኝ በቃ ተደፍራ ነው የሚመስለኝ። ከዛን እንደምንም ብዬ ከዛ ለቅቄ መጣኝ። ስመጣ ራሴ ነኝ ቼክ ያረኳት ሳደርጋ፣ ኖርማል ነች ምንም አልሆነችም። ምንም አላረገሽም ስላ ምንም አላረገኝም አለችኝ። ከዛን ኢየሱስ ያድናል አለችኝ ራሷ። የስንት ዓመት ልጅ ነች? የሰባት ዓመት። ከዛን እሱን አንድ ምስክርና ልቤ ማለት ልቤ በዛ ተሰብሮ፣ በቃ ሰው ሲያወራኝ ራሱ ስሟን ከጠሩ ያመኛል። ምን ሆና ነው ብዬ ማለት ነው። ከሶስት ዓመት በፊት ብሎ ጌታ የተናገረች እሱ ነው። አዎ እኔ ራስችው ነው። ከዛን ያ የእሷ መደፈር ሙከራ እኔ ልቤን ያመኝ ነበረ። ትምህርት ቤት ሄዳ ከቆየች ያንቀጠቅጠኛል። ምንም እኳ አልሆነችም፣ በደንብ እስከማየት ድረስ ማለት ነው። ከዛን እሱን ሙሉ ለሙሉ ወጣልኝ። አንተ ያን ጊዜ ስትናገረኝ ክብር ከዛ ድጋሜ ሌላኛው ምስክርነቴ ደግሞ ቤተሰቦቼ የአርሲ ጎልቻ ልጅ ነኝ፣ እና ይመለካል አርሲ ጎልቻ ነው ትውልዴ፣ እና ይመለካል እናቴን ገሏታል። መንፈሱ በከፍት ነው፣ አስወግቶ ይገደላት። ነብሰ ጥሩ ነበረች። ከዛን ደግሞ እህቴ ከነልጇ ልጇ ማትዋቋ አነሳቻት፣ አፈረጠቻት። ከዛ ወዲያው ህይወቱ አለፈ። ከዛን ደግሞ እህቴን ውጭ ሀገር ነበረች፣ አሳበዳትና ጸበል መጣች። ጸበል ስትመጣ ድግምትና ጠቋር ማን ነው የሚሉት፣ አዳል ሞቲ ነኝ እያለ ለዋለ ይጮኋል። ከዛን ለቃለዋለ እና እዛው ገደላት እሷንም። ከዛን ድጋሜ ደግሞ ሌላ የምታሳድገን ነበረች ነው እሷንም እንደዛው በህመም በአንድ ወር ህመም ማለት ነው ገደላት። ከዛን እነሱን ጨርሷቸው እኔ እንደሞ ያክስቴ ልጅ ተወስደኝና እኔ ጌታ ምናምን የሚባለውን ነገር አላቅም ነበር። ከዛን መዝሙር ብቻ እሰማለሁ። መዝሙር ስሰማ ያስለቅሰኛል። ከዛን እቺ ያክስቴ ልጅ እዚህ አዲስ አበባ ነው የምትኖረው። ና ነይ ፈልግሻለሁ ስትለኝ እሺ ብዬ መጣሁ። ከዛን ያንኑ መንፈስ በደም ኪዳን አስገባችኝ ማለት ነው። እኔ በማላውቀው ይሳካልሽ፣ እንዲ ሆና አላለችኝና ያንን ነገር እኔና እሷ ብቻ በሚስጥር ካደረገች በኋላ እሷ ወደ ውጭ ሄደች። ምን አደረገች? በጉን አሳረደችና ደሙን ተቀባን። ሁለታችሁ? አዎ ሁለታችን ተቀባን። ከዛን ሰው እንዳይሰማ ለሰው እንዳትናገሪ ብላኝ ማለት ነው። እሺ እኔ አይ ማንንም አልሰማ። ከዛ እኔ አይኔ እይታ አቆመ ማለት ነው። ማለት ማየት ማለት አለቀ። ከለር አይለይም፣ ሰው አይለይም። ሆረር አድርጎ ነው የሚያሳየኝ። ከዛ የሆነ አላወኩም ቸርች ሊሄድ እንደሆነ እሷ ነች ቁልቢ ነኝ ያለሁት ገብርኤል ነግሮኝ ነው። አሁኑኑ ጴንጤ ቸርች እንዳትሄጃ አለችኝ። ከዛ ለምን አልኳት። ታብጃለሽ አብደሽ ራቁትሽን ስትሄጃ ይሻሉ ስትለኝ እያለችኝ ራሴን አየሁት ፊት ለፊት ራቁቴን ስሄድ ማለት ነው። ከዛ ቀረው ጴንጤ የተባለ ምናምን ርቃ አለው እሷ ስላለችኝ ብላኝ ነው እዛ ውስጥ የከተተች ማለት ነው። ከዛ ተሳክቶላት ከሄደች በኋላ የሆነ ቀን ቸርች ሄድኩኝ ልበድ፣ ካበድኩም ብዬ ማለት ነው። ከዛ ሄድኩና ጌታን ተቀበሉ ተቀበሉ ሲል ተቀበልኩኝ። ከዛን ትምህርት ጀመርኩኝና ፈተና አለው እንዲ ያልኩት አገልጋዩም ማለት ነው አለው አለ ቀራ ዝም ብሎ አጠምቅሽ እንደሱ። ደሞ ከዛ ወጣሁኝና እዛ ኪዳን ያስገባችኝ ጠንቋይ ቤት ደወሉልኝ ሲደውሉልኝ ማለት መቆጣጠር አልችልም ራሴን። ሲደውሉልኝ ሄድኩኝ ማለት ነው። ከዛን አንቺ ድግምት ሰላለብሽ ነው እናትና እህቶችን የጨረሰው የድግምት አሰራርና ሰላላ መለኩት ነው አለኝ፣ እምነቱ ማለት ነው። ከዛን እና ምን ማድረግ ነው ያለብኝ ስለው፣ ሰላሌ ላከኝ። ሰላሌ ሄድንና ከዛን ሌላ ጠንቋይ ጋር ማለት ነው እየሄድን መሀል ላይ ስደርስ ሪፈር መሀል ላይ ስደርስ ሰዎች ሰው ለምን እንደዚህ እንከራተታል? አንድ አምላክ እያለሁ ለም ወደ ላይ አልጮሆን ብዬ መንገዱ ደክሞኝ ነው። ከዛ ስል ሚስቱም ነበረች፣ ነይ በርች ምናምን ስትለኝ በጣም ጉስቁልና ነው እኮ ይሄ አካባቢ አልኳት። ቢሆንም በቃ እንሂድ አለችኝና ስንሄድ የባሰ ጉስቁልና ነው። ከዛም በር ላይ ቆምንና ውስጥ ላይ እናትሽን ታናግሪያለች ብለው ነው የወሰዱኝ። ወንድ ነው ያናገረኝና እናቴ አልኳት። ከዛም ዝም በይ ትቀሰፊያለች ምናምን ስትለኝ አይችልም አልኳትኝና፣ እኔ ያው ተገንዝቤ አይደለም አይችልም ስል ከዛን፣ የእናትሽ መንፈስ ነው ብለው አንቺ አታውቂኝማ አለኝ። ለም መጣሽ ሲለኝ አይ ድግም ታለብሽ ተብዬ ነው ስለው፣ ያንን በግ ድጋሜ ከልጅቷ ጋር ያረግ ነው እሱን አርግ ያሉኝ ማለት ነው። ከዛ እኔ ብር የለኝም ነበር በዛ ሰዓት። ከዛ ልጅቱ ሚስትየዋ ችግር የለም እኛ እናደርጋለን አለችና አደ ተደረገ ማለት ነው። ጭራሽ ተበላሸ። ስራ የተባለ ማግኘት አልቻልኩም። ነርሲንግ እማር ነበረ እሱንም አቋረጥኩኝ ጭራሽ ማለት ነው። ቤተሰብ ምናምን ተጣላኝ። ከዛን ምን ማድረግ አለብኝ አልኩና ህልም አየሁ። አሁንም የሚገርም ብርሃን አየሁኝና ሄድኩ የሆነ ቸርች ሲሄድ ወደኩኝ ከዛን ነፃ ወጣሁ ማለት ነው። ከዛ ከዛን እዛ እያለሁ እኔ ለምንድን ነው የማልባረከው አልኩ። የሆነ ገንዘብ አገኘውና ስራ ጨመርኩኝ። እና ስራው ፌል ሲያረግብኝ፣ ለምንድን ነው የማልባረከው ትባረክ ያለሽ ብለኛል ነበር እንዴ ብዬ ጥያቄ ጠየቅኩኝ። አንቺ ሀጺያተኛ ስለሆንሽ ነው አለኝ። ከዛን ኢየሱስ ክርስቶስ የመጣው ለሀጺያተኛ ነው ነው የሚለው ብዬ ነገርኩት። ስለዚህ አንተም ሀጺያተኛ ነክ ማለት ነው ስለው፣ እኔ ሀጺያተኛ አይደለሁም አንቺ ግን ሀጺያተኛ ነሽ፣ ሲለኝ እሺ በቃ ብዬ ጸሎት ቤት መጣች። ህልም አየሁ። መጀመሪያ ሳልጸሊ ነው ህልም ያየሁት፣ አንተን ያየሁት ማለት ነው። ከዛን ደጋግሞ ሳይ በቃ እዚህ መንፈስ ቅዱስ አለ ብዬ መጣሁኝ። ከዛን ይሄ ጠንቋዩ ማለት ነው ደወለልኝ። ከአንተ ጋር ከተመለስኩ ዚ ብሎ ካርጊያቸው ነበረት ሰድቢያቸው ማለት ነው። እስኪ ወንድ ከሆንክ እኔ አሁን ከዚህ ሲወጣ በሲኖ አስገጨኝ አልኩት። ከዛን ምንም አልሆንኩም። ሲኖ ሹፌር ነው እንዴ? አይደለም አቅም ካለክ ብዬው ነው። ከዛም ሄድኩኝ። በዛው ቀረው ቀረው። ወደ ቸርች ገባሁኝና መማር ጀመርኩ። እንደውም ሁለት ቦታ ነው የተጠመኩት ከመቸኮል የተነ። እሺ፣ ከዛን ማለት ነው ሄድኩኝ ከአንተ ጋር ከዚህ እንደሄድኩኝ፣ ተደወለልኝ አንድ ስልክ። ልጄ አንቺ መምጣት አለብሽ፣ እና እዛ ዱዓ ነው የሚባለው፣ ዱዓ ማድረግ አለብን። ዱዓ ካደረግን እፈወሳለሁ፣ ታምሚያለሽ ይልሻል ሲሉኝ፣ ማን ነው አልኳቸው? ነገሩኝ። ሲነግሩኝ፣ እንዴ ይቀልዳል እንዴ ዘንድሮም እኔ ጌታ ኢየሱስ ክርስቶስን የግል አዳኜ አድርጌ ተቀብያለሁ። አሜን አንተም እድል ሰጥቶሃል። እግዚአብሔር እድል ሰጥቶ ነው እኔ ጋ ያስደወለልህ። ንገሩት አሁን ሰፈር ወዳለ ቸርች ሄዶ ጌታን ይቀበል፣ ንስሐ ይግባ አልኳቸው። ከዛ ተቆጡኝ በጣም ሰዎቹ። ከዛ ለማንኛውም እኔ ተናግሬያለሁ፣ ግዴታዬን ተወጥቻለሁ፣ ዳግም እንዳትደውሉብኝ ብዬ ብሎ ካረኩት እሱ ነው። ከዛ ጥቅምት ሰባት ጥቅምት አስራ ሁለት ዋና ድግስ የሚደግስበት ነው። ጥቅምት ሰባት ሞተ። ከዛ ሞተ ብለው ሲደውሉልኝ፣ ምንም ማድረግ አይቻልም፣ ሁለ ሞት ነው ሞተው አልኳቸው። ስለዚህ እኔ አልመጣም አልኩኝ። ከዛም በህልሜ ይመጣና ነይ ልጄ ሲለኝ ኧረ አልመጣም እኔ ኢየሱስ ነኝ ከዚህ በኋላ አልኩት። በህልሜ ማለት ነው። ከዛም ድጋሜ ደግሞ አሁንም ሌላ ቀን በህልሜ ይመጣል። በህልሜ ይመጣና የሆነ ጭማቂ ነገር መድኃኒት ነው ብሎ እኔ በህልሜ አርግዣለሁ። ከዛም ጠጭ ለእርግዝናው ጥሩ ነው ሲለኝ ረስቼ ጠጣሁ። ትንሽ እንደጠጣሁ ትዝ አለኝ። እንዴት ጠጣውኝ ተሸወርኩ ብዬ በዛ ውስጥ ተናደርኩኝና ስነቃ ሆዴ ናሙኛል። ከዛን ያንተ ከዚህ ወሰድኩት ነበር ዘይት ከነቃ ያለው ለሰው ሰጠው ሲቸገሩ እና ውሃ ውስጥ ያለው ነበረኝና እሱን ጠጣውኝና ከዛን የተወሰነ ቀን ተመላላሽ ያመኝ ነበር ከጠጣው በኋላ አሃ፣ ለከሞተ ማሁንም አለክ እንዴ ብዬ ከዛን እሱም ደጋግሜ ስቀባው ስጠጣው ምናምን ተወኝ ማለት ነው። ከዛን ተፈወስኩኝ። ሌላ ደግሞ ካንሰር ታምሜ ነበር። ማለት እኔ ለውበት ብዬ ይሄን አንገቴን ሰርጀሪ ልሰራ ሄጄ ወደ ካንሰር ተቀይሯል አሉኝ ማለት ነው። ከዛን ተው ማለት በሰዓቱ ደንግጬ ነበረ። የት ነው የምትሰሪው? ሆስፒታል የመንግስት ማለት ነው ያው የግል ልትመረመርና የመንግስት ነው። ከዛን ትቼው ነበረ እሱን ነገር እና እኔ ላይ ፊዚካል ላይ ለውጥ አመጣብኝ ከ67 ወደ 48 ኪሎ ግራም ገባሁኝ ጸጉሬ ምናምን መነቃቀል ጀመረ። ከዛን እዚህ ባለፈው እዛ ጋር ቁጭ ብዬ እያለፍክ ካንሰር የሚያማችሁ ልጸልይላችሁ ስትል ልነሳስል፣ አሁን ቅርብ ጊዜ ያወቃችሁ ስትል እኔ ትንሽ ስለቆየ ቁጭ አልኩ፣ ግን አሜን አልኩኝ። ከዛን ከትላንት ወዲያ ሄጄ ተመረመርኩኝ ማለት ነው፣ ሙሉ ምርመራ። ከካንሰር ነፃ ነሽ ትንሽ ከዚህ በፊት ታይተሻል ሲል፣ አልታየውም አልኩት። ሌላ ቦታ ነው የሄድኩት እንዳይደግመው ብዬ ከዛን ከካንሰር ነፃ ነሽ ብሎ ሰጠኝ ወረቀት ማለት ክብር ለጌታ ይሁን። አሜን። ዛሬ የምናገረው ቃል ላንቺ ነው። አሜን። በኋላ ቃል ተቀበይ። አሜን። እግዚአብሔር ላንቺ በሆነ ቀን ነው ያመጣሽ። አሜን። በህይወት ኑሪ። አሜን። ተባረክልኝ። አሜን። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን።